ሰላም እንደምናላችሁ ልን ክብራና ክብራን የመድፈኞች ቤተሰቦች አርሰናል ፈወድ እናንተ መደመጡን ጀምሯል። በዜናዎች ነው የመጣ ነው፣ የተለያዩ ዜናዎችን ለእናንተ እናደርሳለን። ኢንተርናሽናል ብሬክ ነው፣ ጨዋቶች የሉም። ስለዚህ የተለያዩ ዜናዎች አሉ፣ እነሱን ለእናንተ ማደርስ ይሆናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ከዜናዎቻችን የትኞቹን ለእናንተ እናደርሳለን ትሰሙታላችሁ። ማሪዚዮ ሚሼል የሚባል ከፍ ያለ በጣም ከፍ ያለ ሲኒየር የስካውቲንግ ባለሙያ ወደ አርሰናል ይመጣ እንደሆነ ተሰምቷል። በናፖሊና በጣሊያን እግር ኳስ ውስጥ አንቱ የተባለ ግለሰብ አንድሪያ በርታ የአርሰናል ስካውቲንግ ዲፓርትመንት አባልና ኃላፊ አድርጎ መድቧል። ስለዚህ ሰው እናወራለን። ከምን ይመጣል? እነማንን በዛ በጣሊያን ውስጥ አስፈርሟል? በጣሊያን ውስጥ ስሙ እንዴት ናኘ? እነሱን ጉዳዮች እናነሳለን። ብዙ መነጋገሪያ ነበረው ፕሪማች ፕሬስ ኮንፈረንስ ሚካኤል አርቴታ ላለፉት ሳምንታቱ ሲያብራራ የነበረው የአርሰናል ክሪስታል ፓላስ ውዝግብ አሁን መፍትሄ ያገኘ ይመስላል። የካራባ ካፕ የሩብ ፍጻሜ የአርሰናል ክሪስታል ፓላስ ከስኬጁል አንፃር ብዙ ውዝግብ ፈጥሮ ነበር። ውዝግቡን ያልሰማችሁ ካላችሁ ምንድነው፣ ነግራችኋለሁ እና መፍትሄው እንዴት ተሰጠ እሱንም እናነሳለን። ሪካርዶ ካላፊዮሪ ጉዳት አጋጥሞታል ግን እንደተባለው አይደለም። ስለ ጉዳቱ መጠን በጥቂት እናነሳለን። የብራዚል ብሔራዊ ቡድን ተጫዋቾችና አሰልጣኞች ከሰሞኑ ከአርሰናል ሰዎች ጋር ፎቶ ሲነሱ ተመልክታችሁ ሊሆን ይችላልና በምን ምክንያት ነው ከሰሞኑ የበዙት ከአርሰናል ሰዎች ጋር የሚሉትን ጉዳዮችን በጥቂቱ የምናነሳ ይሆናል ማለት ነው። እነዚህን ጉዳዮች ከኛ ትሰማላችሁ። እናንተ ደግሞ ስትሰሙ ቪዲዮውን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ወዳጆቻችን ሰብስክራይብ አርጋችሁ አዳምጡን። የተለያዩ ለአርሰናል ሰዎች እንድንደርስ ደግሞ ሸር ማረጋቸው ያረሳ ሁሉንም ስለምታረጉ ስለምታለምጥን ቆይታችን ከኛ ጋር ስለምታረጉ በተወዳጁ አርሰናል ኢንፎ ገጽ ከልብና አመሰግናለን። ከመሸጋገሪያ ሙዚቃ በኋላ ወደ ዜናዎች እንመለሳለን። የሪኳርመንት ወይም ደግሞ የምልመላ ክፍል ኃላፊ የሆነው ማርዚዮ ሚሼል የ57 ዓመቱ ጣሊያናዊ ግዙፍ ሰው ከጣሊያኗ ኔፕልስ የናፖሊ ክለብ ውስጥ ወደ አርሰናል ሊመጣ እንደሆነ ነው እንግዲህ የተሰማ የሚገኝም በጣሊያና ስካውቲንግ ውስጥ ስሙ የናኘ ሰው ነው። ምክንያቱም በሲኔር ሪኳርመንት ወይም ደግሞ በተጫዋች ምልመላ ኃላፊነት ዙሪያ ላይ ከፍተኛ ስም እና እውቅና ካላቸው ሰዎች እንደ አንዱ ነው። በናፖሊ የስካውቲንግ ኃላፊ ሆኖ ለአመታት አገልግሏል እርግጥ ከናፖሊ በፊት የነበረባቸው ክለቦች ነበሩ ኡዱኒዜ ነው እንግዲህ የእግር ኳስ ህይወቱ ወይም ደግሞ የቴክኒካል ስካውቲንግ ሀላፊነቱ ስራ ጀምሮ ከዛ በኋላ ወደ ቤርሻ ናፖሊ ሄደ ከናፖሊ ወጡ ወደ ሄላስ ቬሮናና ቦሎኛም ሰርቷል ተመልሶ 2018 ጀምሮ ደግሞ ናፖሊ ነበር እስካሁን ድረስ ላለፉት ሰባት ዓመታት ማለት ነው ብዙ ዓመታትን ያሳለፈው በናፖሊ ነው እንግዲህ አርሰናል የስፖርቲንግ ዳይሬክተር አንድሪያ በርታን ማርች ላይ እንደቀጠረ ይታወቃል። እና እሱን ከቀጠረ በኋላ በአንድ የስፖርቲንግ ዳይሬክተር ሚና ውስጥ ብዙ ሰዎች አብረው እንደሚሳተፉ ይታወቃል። ብዙ ሰዎች ለምሳሌ ከላይ ከላይ ያሉትን ሰዎች እንጥቀስ፣ ቴክኒካል ዳይሬክተር አለ። በስፖርቲንግ ዳይሬክተሩ ስር የስካውቲንግ ሀላፊ ደግሞ አለ። ስካውቲንግ ሀላፊ በሲነ ስካውቲንግ ሀላፊው በዓለም ላይ ያሉትን የአርሰናል ስካውቲንጎች ሁሉ የሚመራ እናም የተለያዩ ሰዎችን ተጫዋቾችን መመልከት ሲያስፈልግ የተመለከቱን ለእሱ ሪፖርቱ ያደርጋሉ። የስካውቲንግ ኃላፊው ለስፖርቲንግ ዳይሬክተሩ ደግሞ ይፋ ያደርጋል። ስፖርቲንግ ዳይሬክተሩ ከአርሰናሉ ከአሰልጣኙ ጋር ተነጋግሮ ተጫዋቾችን ለማምጣት ይሞክራል ማለት ነው። ይህን ሚና እንግዲህ ወደ አርሰናል ማምጣት የሚፈልጉት ወይም ደግሞ በአርሰናሉ ቤት ውስጥ አሁን በዚህ ቦታ ላይ የሚሰራ ሰውም የለም ምክንያቱም የአርሰናል የስካውቲንግ ኃላፊ የነበረው ጀሰን አይቶ ወደ ብራይተን እንደሄደ ይታወቃል። ግንቦት ነው የለቀቀው። እርግጥ ብራይተን የተቀላቀለ በቅርቡ ነው። የኢዱ ጋስፐር ቴክኒካል ዳይሬክተር እና እንዲሁም ደግሞ የስካውቲንግ ዲፓርትመንት ሀላፊ ነበር ጀስናይቱ። እናም ኖቬምበር ላይ ኢዱ ጋስፐር ከአርሰናል ጋር ሲለያይ በጊዜያዊነት የአርሰናል ስፖርቲንግ ዳይሬክተር ነበር። እናም በአርሰናል ስፖርቲንግ ዳይሬክተርነት ይቆያል ተብሎ ሲገመቱ ከነበሩ ስሞች እንደ አንዱ ነበር። ጀሰናይቶ ግን የአርሰናል ስፖርቲንግ ዳይሬክተር ቦታ ስላለያዘ እና እንዲሁም ደግሞ የአርሰናል አሁን ለአርሰናል ቡድን ግንባታ ውስጥ ትልቁን ኃላፊነት የተወጡት አንድሬ በርታ ወደ ቡድኑ ሲመጡ ጄሰን አይቶ ለቀቀ እናም አንድሪያ በርታ መጀመሪያ ያደረጉት ነገር የእሳቸው ስራ እንደተጠናቀቀ ጀምስ ኤልያስን ቴክኒካል ዳይሬክተር አድርጎ መሾም ነው እናም የስካውቲንግ ወይም ደግሞ የሪክሩትመንት ባለሙያ አልነበራቸውም እስከዛ ድረስ አንድሪያ በርታ 12 ዓመታት አትሌቲኮ ማድሪድ ነው የቆዩት እርግጥ ስካውቲንግ ዲፓርትመንት ሆነው ለአራት ዓመታት ከሰሩ በኋላ ነበር የመጨረሻዎቹን ስምንት ዓመታት በአርሰናል በአትሌቲኮ ማድሪድ ስካውቲንግ ብቻ ሲሆን ስፖርቲንግ ዳይሬክተር ነው የሰሩት። ወደ አርሰናል ከመጡ በኋላ እንግዲህ ቲማቸውን ሲያዋቅሩ ነበር ለረዥም ጊዜ በተለያዩ ባለሙያዎች ማለት ነው። ግን ደግሞ በጣም ቢዚ ሰመር እንዳሳለፉ ደግሞ ይታወቃል። አንድ ባለሙያ ይሄን ሁሉ ይሰራል እንዴት እስከምንል ድረስ በጣም ቢዚ ሳምር በመጡበት ማርች እስካሁን ድረስ ሲፈጽሙ ነበር። የማርቲን ዙብሚንዲን ዝውውር ከሪያል ሶሲዳድ ወደ አርሰናል፣ የኤብሬች ኤዚየን ዝውውር ከክሪስታል ፓላስ ወደ አርሰናል፣ የቪኪ ቪክቶሪ ከሬሽ ዝውውር ከስፖርቲንግ ሊዝበን ወደ አርሰናል፣ የኖኒ ማዶኬ ዝውውርን እንዲሁም ደግሞ ከቼልሲ ወደ አርሰናል የክርስቲያን ሞስኬራ ዝውውር የክርስቲያን ኖርጋርድን ዝኛውን፣ ከቫሌንሲያ አንደኛውን፣ ከብሬንፎርድ፣ ከፓሪዝ አባላጋን፣ ከቸልሲ ፔሩ ኢንካፒዮን፣ ከባየር ሊቨርኩሰን እነዚህን ዝውውሮች በአንድ ክረምት የጨረሰ ሰው ነው የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታን። አብሮት ጀምስ ኤልያስ ነበረ። እንዲሁም የኤተን ኒዋኔሪን፣ የማይልስ ሉዊስ ኬሊን፣ የጋቢ ማጋሊሽን፣ የዊሊያም ሳሊባን ኮንትራት ደግሞ ማደስ ችሏል። በዚህ ክረምት ማለት ነው። አሁን ሁነኛ ሰው በእነሱ አፍ የሚናገር ወይም ደግሞ በእነሱ ቋንቋ የሚናገር ጣሊያን ያዩ ሰው ሊቀላቀሉ ነው። ስካውቲንጋቸው ውስጥ ማለት ነው። ሚቼል እንግዲህ፣ ሚቼል የናፖሊ ስኬት ውስጥ ትልቁ ሚስጥር ነው ይባላል። ወይም ወይንም አርቴክቱ ነው ብሎ ይጠሩታል። ሉቻኖ ስፓሌቲ የሚሆኑ አንቶኒዮ ኮንቴ፣ በተለይ ደግሞ ሉቻኖ ስፓሌቲ ከ33 ዓመት በኋላ ዋንጫውን ሲያነሱት ያን ናፖሊ የገነቡት ሰው ናቸው። ወይም ደግሞ አብዛኛውን ተጫዋቾች ወደ ቡድኑ የቀላቀሉ ሰው ናቸው። በአንቶኒዮ ኮንቴ ስርም ይሄኛውን አርቴክት ወይም የቡድን ግንባታ የፈጸሙ ሰው ናቸው። ባለፉት አመታት ማለት ነው ስራ የጀመሩት በኡድኒዜ ነው ብያቸዋለሁ። ኡድኒዜ እያሉ የፈጸሟቸው አንዳንድ ዝውውሮች ሊንገራቸው ፉሩሊን ከሚባል በጣም መጠነኛ ትንሽ የክለብ አሳሞ ጂያን እና ሱሊ ሞንታሪን አስፈርሟል። እነዚህ ጋናዊ ተጫዋቾች ፉርሊ ከሚባል ክለብ ነው ወደ ኡድኒዜ ያመጧቸው። ከዛ በኋላ አሳሞ ጂያን እና ሱሊ ሞንታሪ ምን አይነት ብራንድ ምን አይነት ስም እንደሆኑ እናውቃለን አይደለም በጋና እግር ኳስ ውስጥ በአውሮፓ እግር ኳሱ ምን ያህል ስም እንደሆኑ እናውቃለን። ደግሞ ማትረሱት በእግር ኳስ ማትረሱት፣ አንድ ስም ልንጠራላቸው ማሪክ ሃምሽክ። ይህን ስም በፍጹም ማትረሱትን ብዬ አስባለሁ፣ አይደለም። ይህን ተጫዋች ከምንጊዜም የሴሪያ ምርጥ አማካኞች አንዱ ያረጉት ወደ ቤርሻ ያስፈረሙት እሳቸው ናቸው። ቤርሻ በነበሩበት ጊዜ ነው ያስፈረሙት እናም ከቤርሻ ደግሞ ወደ ናፖሊ ሲያምሩ አብረውት ይዘውት መጡት ማሪ ካምሽክን። ከዛ በኋላ የናፖሊ ካፒቴን መሆን ችሏል። የዲያጎ አርማንዶ ማራዶናን የምንጊዜም ከፍተኛ ጎል አስቆጣሪ መስበር አማካኝ ሆኖ መስበር የቻለ በጸጉር ስታይሉ ብዙዎች የሚያውቁትን አማካኝ ማስፈረም የቻለ ሰው ነው ሚቼል። እንደምላችሁ ማለት ነው ናፖሊ ከ33 ዓመት በኋላ የስኮዲቶ ሻምፒዮን ሲሆን እዛ ቡድን ውስጥ የነበሩትን አብዛኛውን ተጫዋቾች አስፈርመዋል። ብዙዎች በዚህ በእነዚህ ሁለት ዝውውሮች አደንቋቸዋል። ኪሚንጃን እና ክቫች ክቫራስ ኪሊያን ያስፈረሙበት መንገድ ማለት ነው። በተለይ ደግሞ ክቫች ክቫራስ ኪሊያን ከጆርጂያ ሲያስፈርሙት በመጀመሪያ ዓመቱ የሴራው ኤምቪፒ ነበረ፣ ወይም ደግሞ የሴራው የአመቱ ምርጥ ተጫዋች ነበር። ክቫች ክቫራስ ኪሊያን ክቫች ክቫራስ ኪሊያን በተመለከተ በጣም የሚገራርም ነገር ልንገራቸው። እንግዲህ የአርሰናል ስካውት ከቫች ከቫራስ ኪሊያን ስካውት አድርጎት ነበር፣ በጆርጂያ በነበረበት ጊዜ የአርሰናል ግን ብቻ አልነበረም። የሲቲ ስካውቲንግ ስካውት አድርጎት ነበር። ወደቀ ወይም ብቁ አይደለም ብለው ካሰቡ በኋላ በተለይም በፊዚካል አፒሪያንሱ ጣሉት። የናፖሊ ሰዎች መለመሉት እና ሚቼል ማሪዚዮ ሚሼል ይህን ሰው ወደ ናፖሊ ያመጡት። ከዛ በኋላ ከቫች ከቫራስ ኪሊያ ምን አይነት ተጫዋች እንደሆነና ከናፖሊ የቀይ መስመር ምርጥ ተጫዋቾች ውስጥ እንዳንዱ አሁን በፒጄ ቤት ከማይነኩ ተጫዋቾች አንዱ እንደሆነ ይታወቃል። ኪሚንጃም አሁን ፒጄን የሚገኘው በዛ የናፖሊ ስብስብ ውስጥ ወሳኝ ሰው እንደነበር እናውቃለን እና የሉቺያኖ ስፓሬቲ ቡድን ዋንጫ ከማንሳቱ አስቀድሞም በናፖሊ ቤት ውስጥ በጣም አስደናቂ ዝውውሮችን ለአመታት ለአመታት ሲፈጽሙ ነበረ። እኚህ ጉምቱ የስካውቲንግ ዲፓርትመንት ሰው አሁን በአርሰናሉ አንድሪያ በርታ ስር ሆኖ ለዝውውሮች ለመፈጸም ይመጣሉ ተብሏል። አንድ ዝውውር ከፊት ለፊታቸው ይጠብቃቸዋል ተብሏል፣ ጣላናይ ከመሆናቸው አንጻር እናም ደግሞ በቅርብ በሊግ ውስጥ የሚያውቁት ስም ስለሆነ ነው። እንግዲህ እርግጠኛ አይደለሁም ግን ብዙ ሚዲያዎች የማርዚዮ ሚቼል ዝውውር የሚነግረን ማርዞ ሚቼል ማርዞ ሚሼል ይሉታል አንዳንድ ሚዲያዎች። እና ስጠራ ተሳስቸ ሳይሆን ፕሮናንሴሽኑ ጣሊያኖች ማሪዞ ሚቼል ነው የሚሉት። እንግሊዜዎች አሁን ከሰሞኑ ማሪዞ ሚሼል ሲሉ ተሰማ አለው እና ከሁለት አንዱ ስም እንጠቀማለን። ኬናን ኢልዲዝ ይህን ስም በደንብ ታውቁታላችሁ ብዬ አስባሉ የዩቬንቱሱ የግራ መስመር አጥቂ ማለት ነው፣ ኬናን ኢልዲዝ ማለት ነው። አርሳን በጥቂትም ቢሆን ካሉበት ክፍተቶች አንዱ ቋሚ የሆነ የግራ መስመር አጥቂ ማስፈረም ነው አለ። ሊያንድሮ ትሮሳርድ፣ ኤብሬጅ ኢዜ ወይም ደግሞ ጋቢ ማርቲኔሊ የተፈራረቁ ይህን ቦታ በዚህ የውድድር ዓመት እንኳን በ11 ሳምንታት ውስጥ ሶስቱም ተጫዋቾች ተጫውተውበታል እና ኬናኒልዲዝ ደግሞ አሁን ገበያው ላይ ያለው የዓለማችን አውትስታንዲንግ ፕላየር ነው ወይም ደግሞ በዚህ ቦታ ላይ ገበያው ላይ ያለው ዋነኛው ፕሮፋይል ነው። ኬናኒልዲዝ እና እሱን የማስፈረም እሱን የመመልመል ትልቅ ኃላፊነት አለበት የሚሉ ሚዲያዎች አሉ። እንዴት ይሆናል እንመለከታለን። በጣልያኑ እግር ኳስ ውን አንቱ የሚባለው የሚልመላ ክፍል ኃላፊ ወደ አርሰናል ሊመጣ ጫፍ ደርሷል፣ ብቻ ሳይሆን ከሰሞኑ አርሰናል አናውንስ ያደርገዋል ይህን ሰው ማለት ነው። ሌላ ርዕሰ ጉዳይ እናንሳ። የአርሰናልና የክሪስታል ፓላስ ጨዋታ ብዙ ውዝግብ የፈጠረ በስኬጁል ምክንያት ነው ብዙ ውዝግብ የፈጠረ ለክሪስታል ፓላስ አሰልጣኝ ኦሊቨር ግራስነርም ለአርሰናል አሰልጣኝ አርቴታም ፕሬስ ኮንፈረንስ በሰጡ ቁጥር የሚጠየቁት ባለፈው ሚኬል አርቴታ ፕሬስ ኮንፈረንስ ሲሰጥ ተጠይቆ የሰጠውን ምላሽ አቅርበላችሁ ነበር። እስኪ ግን ያልሰማችሁት ካላችሁ ከመጀመሪያው ጀምረን ነገሩን ለማንሳት እንሞክር ማለት ነው። እንግዲህ የካራቧ ካፕ የሩብ ፍጻሜ የሰዓት ድልድል ሲወጣ የአርሰናልና የክሪስታል ፓላስ የሩብ ፍጻሜ ከአረቧ ካፕ ጨዋታ ዲሴምበር ትዌኒ ስሪ ወይም ደግሞ በእኛ ቀን አቆጣጠር ታህሳስ 14 እንዲደረግ ተወሰነ ማለት ነው። የዚህ ስኬጁል ታህሳስ 14 መደረግ መወሰን ብዙ ንግግር ፈጠረ። ምክንያቱም ምንድን ነው ዲሴምበር ትዌኒዋን ወይም ደግሞ ታህሳስ 12 አርሰናል ከኤቨርተን ጋር፣ ፓላስ ደግሞ ከሊድስ ጋር አርሰናል ከኤቨርተን ጋር በሄል ዴክሰን ስታዲዮም በአዲሱ እስከ አሁን ባልተጫወተበት የኤቨርተን ስታዲዮም ይጫወታል። ፓላስ ደግሞ ወደ ኤርላንድ ሮድ አቅንቶ ከሊድስ ጋር ጨዋታን ያከናውናል ማለት ነው። ሶ ተመልከቱ እንግዲህ እነዚህ ሁለት የፕሪሚየር ሊግ ጨዋቶች እሁድ እለት ታህሳስ 12 በኛ ይከናውናል፣ በእኛ ቀን አቆጣጠር ወይም ዲሴምበር ትኒዋን። ከዛ በኋላ የካራባ ካፕ ጨዋታ ዲሴምበር ትኒ ስሪ ነው። በመሀላቸው ያለው ቀን 48 ሰዓት ብቻ ነው። አንድ ቀን ታህሳስ 13 ብቻ ወይ ዲሴምበር ትኒ ቱ ብቻ ነው በመሀል ያለው ክፍት ማለት ነው። በእግር ኳስ ደግሞ አንድ ቡድን ሰባ ሁለት ሰዓት ሳይሞለው መጫወት አይፈቀድለትም። እንግዲህ እንደምታውቁ ለምሳሌ አርሰናል ቅዳሜ ጨዋታ ቢኖረው እሁድ ኦፍ ዳይ ናቸው ተጫዋቾቹ ወይም የእረፍት ቀን ናቸው፣ ሰኞ ጥቂት የማማሟቂያ ልምምድ አድርገው ማክሰኞ የሻምፒዮንስ ሊግ ጨዋታቸውን ያከናውናሉ። ከሻምፒዮንስ ሊግ መልስ ሮብ ጥቂት እረፍት አድርገው ሐሙስ እና አረብ ልምምዳቸውን አከናውኑ ቅዳሜ የፕሪሜር ሊግ ጨዋታ ያከናውናሉ። እንደዛ ነው የሚቀጥል። ይሄኛው መራግብግን እሁድ የፕሪሜር ሊግ ጨዋታዎች ተከናውነው ሰኞ ኦፍ ዳይ ሆነው ማክሰኞ ጨዋታ እንዲያከናውኑ ነው እንግዲህ የተደረገ ወይም ደግሞ ስኬጁል የወጣው ማለት ነው። እና ሚካኤል አርቴታ ቅዳሜ ለታ በነበረው የፕሪሚየር ሊግ ጨዋታ በፊት በነበረው ፕሬስ ኮንፈረንስ ሲጠይቁት፣ የአርሰናል ሰዎች ብዙ ስራ ለመስራት እየሞከሩ ነው፣ በእርግጠኝነት ኤፍኤው ይህን ነገር ያስተካክለዋል በእርግጠኝነት እይናገራሉ ምክንያቱም ይሄ ሊከናወን ማይችል ነው ብሎ ሲናገር ተሰምቶ ነበር። እና ለብዙ ሰዎች በተለይ ደግሞ ፊፍፕሮ የዓለማችን በ151 ሀገራት ውስጥ የተጫዋቾችን ተጫዋቾች አባል የሆኑበት እና ስለ ተጫዋቾች የሚሟገቱ አካል ወደ ፕሪሚየር ሊጉ ወዲያውኑ ነበር መልእክት የላከው። ና አንድ ክለብ ሰባ ሁለት ሰዓት ሳይሞላ ጨዋታ ማከናወን እንደሌለበት ሲገልጽ የነበረው ማለት ነው። አሁን ምስጋና ለኤቨርተን ና ሊድስ፣ የስኬጁል መቀየርን መስማማት ተከትሎ የአርሰናል የኤቨርተን ጨዋታ ወደ ዲሴምበር ትዊኒ ዋን፣ የፓላስ ና የሊድስ ጨዋታ በኤላንድ ሮድ ወደ ዲሴምበር ትዊኒ እንዲመጣ ያ ማለት ወደ ታህሳስ አስራ አንድ እንዲመጣ ተከናውኗል። ስለዚህ እሁድ የነበረው ጨዋታ ቅዳሜ ይሆናል ማለት ነው። ቅዳሜ የፕሪሚየር ሊግ ጨዋታቸውን አከናውነው ከዚያ በኋላ እሁድ ረፍት ነው፣ ሰኞ ልምዳቸውን አከናውኑ፣ ማክሰኞ የአርሰናልና የፓላስ የፕሪሚየር የካራዋ ካፕ የሩብ ፍጻሜ ጨዋታ ይከናወናል ማለት ነው። ግን አሁንም ይሄ መርሃ ግብር ለአርሰናል በጣም አሪፍ ነው። ህሮብ ነው የሻምፒዮንስ ሊግ ጨዋታውን ያከናውነው ከዚያ በኋላ ሀሙስ አርፎ አርብ ልምድ አከናውነው፣ ቅዳሜ የፕሪሚየር ሊግ ጨዋታውን ያከናውናል። ለፓላስ ግን አሁን በጣም ከባድ ነው ተብሏል። እንግዲህ ፓላሶች ምን እንደሚያደርጉ አናውቅም፣ ምክንያቱም ፓላስ ሐሙስ የኮንፈረንስ ሊግ ጨዋታውን ከኩፓስ ከሚባል ቡድን ጋር ያከናውናል እና ሐሙስ የፕሪሚየር ሊግ የኮንፈረንስ ሊግ ጨዋታውን አከናውኑ አረብ ረፍት ሆኖ ከሊድስ ጋር የሚያደረገውን ጨዋታ ቅዳሜ እንዲያደረግ የተወሰነ ማለት ነው። በዲሴምበር ቲዩኒዋን እና አሁንም ለፓላስ ነገሮች አስቸጋሪ ናቸው። ለፓላስ ሲባል ምን ይደረጋል? ስኬጁሉ አሁንም ይቀየራል አይቀየርም አላውቅም። ግን እንደዚህ አይነት ዜና ወጥቷል ተስተካክሏል። አርሰናል ግን ሙሉ በሙሉ በጣም ብዙ መነጋገሪያ የነበረ ርዕሰ ጉዳይ ነው፣ አሁን ግን ሙሉ በሙሉ ተስተካክሏል። ጥቂት መጠነኛ ዜናዎችን አንስቼላችሁ ልጨርስ። እንግዲህ ከሰሞኑ የብራዚል ብሔራዊ ቡድን አሰልጣኞች ወይም ተጫዋቾች ከአርሰናል ሰዎች ጋር ተመልክታችሁ ከሆነ ግራ ገብቷችሁ ከሆነ ምን እንደሆነ ልንገራችሁ። ብዙ ሰዎች ሶሻል ሚዲያ ላይ ስለሚጠይቁኝ ማለት ነው የብራዚል ብሔራዊ ቡድን ሁለት የወዳጅነት ጨዋታዎችን ከሰሞኑ የሚያከናውነው በኤምሬትስ ነው የኤምሬትስ ስታዲየምን የሁለት ጨዋታ ፍቃድ ወይም ደግሞ ጨዋታ እንዲያከናውን አንድ ወይም ሁለት ጨዋታ ይቅርታ፣ አንድ መሰለኝ ግን እርግጠኝ አይደለም ብቻ ጨዋታ ያከናውናል። እና በኤምሬትስ ጨዋታዎችን ስለሚያከናውን ልምድ እየሰሩ የሚገኙት በአርሰናል የልምድ ማዕከል ነው። ልምድ እየሰሩ የሚገኙት ማለት ነው። ለምሳሌ ቪኒ ጁኒየርን ከአርሰናል የ17 ዓመት በታች ቡድን ጋር ተሰብስቦ ተመልክተናል። በተለይ ከኤተን ኒዋኔሪ ታናሽ ወንድም ኤመርሰን ኒዋኔሪ ጋር ተቃቅፈው ተመልክተናል። ካርሎ አንቾሎቲ ከአርሰናል የአሰልጣኝ ስታፍ ጋር ከሚካኤል አርቴታ እንዲሁም ከምክትሎቹ ጋር እንዲሁ ሲነሳ ተመልክተነዋል። ጋዊ ማጋልሽ በአንድ ቪዲዮ ላይ ተመልክታችሁ ከሆነ ለማንቸስተር ዩናይትዱ የፊት መስመር ተጫዋች ማቲያስ ኩኛ ስለ ኤሚሬትስ ይሁን ስለ ማሰልጣኝ እንደ ማብራራት ሲገልጽለት ተመልክተናል። በዛ ምክንያት ነው የብራዚል ብሔራዊ ቡድን የወዳጅ ጨዋታዎችን በኤሚሬትስ ስለሚያከናውን በአርሰናል ኮምፕሌክስ የልምድ መካከል ስለሚገኙ ከአርሰናል የተለያዩ ሰዎች ጋር ፎቶ እየተነሱ ሰሞኑ ምንመለከተው የጋቢ ማጋልሽ ምንም አይነት ትራቭል በዚህኛው ኢንተርናሽናል ብሬክ አይኖርበትም ከለንደን ስለማይወጣ ማለት ነው። ሪካርዶ ካላፊዮሪ ጉዳት አጋጠሙ የሚል የተለያዩ ቦታዎች ላይ ትናንትና ምሽት ዜና ሰምታችሁ ከሆነ ውሸት አይደለም፣ ግን መጠነኛ ጉዳት ነው። ሚዲያዎች እንዳካበሩት አይደለም። ብቻውን ልምድ እንዲሰራ ተደርጓል። ዛሬ ምሽት ከሞልዶቫ የሚከናወነው ጨዋታ ያመልጠዋል ተብሏል። ሪካርዶ ካላፊዮሪ ግን እሁድ ከኖርዌ ጋር የሚያደረገው ጨዋታ ግን ይኖራል ወይም ደግሞ ይጫወታል ተብሎ ይገመታል። አርሰናል ትናንትና ከአንደር ትኒዋን ቡድን ጋር ከካርዲፍ የአርሰናል አንደር ትኒዋን ቡድን ከካርዲፍ ጋር ጨዋታ ሲያከናውን አንዳንድ የአርሰናል ተጫዋቾች ጨዋታ እንዲያከናውኑ ሚካያርታ ፈልጎ ነበር፣ ግን በኤጅ ኢሊጋቢሊቲ ምክንያት ወይም ደግሞ በድሜ ምክንያት ሳይጫወቶ ቀር። ከሃቨርስ፣ ቪክቶሪ ኬሬሽ፣ ኖኒ ማዱኬ ጉዳት ለሚገኙ ተጫዋቾች ከአንደር ትኒዋን ጋር ጨዋታ እንዲያከናውኑ ተፈልጎ ሳይከናወኑ ቀርቷል ግን በሳምንቱ መጨረሻ ቅዳሜና እሁድ በዝግ አርሰናል ከዋትፎርድ ጋር አንዳንድ ተጫዋቾች የጨዋታ ጊዜ እንዲያገኙ ከአንደርቶኒዋና ጋር አርጎ የወዳጅነት ጨዋታ ሚኬል አርቴታ ያዘጋጅ እንደሆነ ግን ተሰምተዋል። እሱንም ነገራችሁ ልውጣ ብዬ ነው። ስለ አዳመጣችሁኝና እስከ ሰዓት አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ስሰሙት የነበሩት ተወዳጁ አርሰናል ኢንፎ ገጽ ነው። እንወዳችኋለን። መልካም ቀን እንላችሁ ባይ